ካሌብ ትዕግስቱን መቆጣጠር አቅቶት ዳኒና ቲና አልጋው ላይ ተኝተው ሲማግጡ ሲያይ በስለት ቢላዋ ይዞ ጭንቅላቱን ፈንክቶ ትቶታል። ካሌብም ደግሞ በጣም በሚገርም ሁኔታ ቲናን ፍጥጥ እያለ ሲያያት በመጨረሻ ከዳኒ የሚፈሰውን ደም እያየች በጣም ደንግጣለች። አሁንም ቢሆን ማንነቱን በፍጹም አላወቀችም። ቲና ካሌብ ይህን ያክል ጉድና ይሄን ያክል መከራ አባዬና ትሁቴ ይዘው ነው እንዴ ኖሩት እያለ በጸጸት ተቃጠለ። አባአባ በተደጋጋሚ እነሱ ላይ ምንም ነገር አደጋ እንዳታደርግ ካሌብ እኔ አባትህ ይህን ያክል ጊዜ ስሰቃይና ይህን ያክል ጊዜ መከራየን ስበላ ኑሬ ያለሁ ከጎኔ ሆና ግን ስትከታተልልኝና ስትጠብቀኝ የነበረችው ትሁት ብቻና ብቻ ናት። እኔ አሁንም የምፈልገው እነሱ ላይ አደጋና ጉዳት አድርገህ እስር ቤት መግባትህን ሳይሆን እውነታውን አይተህ ራስህን እንድትወስን ስለፈለግኩ ብቻና ብቻ ነው። አየህ ካሌብ፣ በተደጋጋሚ ጥሩ መንገድ ትመጣና ወደ ኋላ ስለሷ የምትመለሰው ነገር በጣም እያናደደኝ ነበር። አሁን ግን ሁሉንም በአይንህ በጆሮህ ማየት ትችላለህ። ብቻ አንተ ትዕግስት ይኖርህ፣ የምትፈልገውን ነገር ደግሞ ትሁት ታግዝሃለች። ለእኔ ምንም አታስብ። የዛኔስ የልጅ ሚስት ናት ብዬ ራሴን እና ብዙ ነገራ ልታሳጣይ ነበር። አሁን ላይ ግን ይቺ በረሮ የመሰለች ልጅ ሁለተኛማ በሷ ወጥመድ አልገባም። እንደውም የኔ ልጅ ምን አስቤያለሁ መሰለህ፣ አለማስታወሴን ተጠቅሜ በሷ ቤት ከጓደኛ ጋራ አንድ የህገ ወጥ ወረቀት ፊርማ የሚሰራለ እሱን አምጥቼ ቤቱና ድርጅቱን ፈርሜ ሰጠሁሽ ብያት ሁኔታዋን ማየት እፈልጋለሁ። እሷን እኛ አሳብደን ከዚህ ከቤት የምናስወጣት ደብድበን ወይንም ሌላ ነገር ተጠቅመን ሳይሆን፣ እኛው ራሳችን እየተመካከርን እያቃጠልንና መጨረሻዋን ማየት እንፈልጋለን። አንተ ብቻ ትግስት ይኑርህ። ለነገሮቹ ማሰብ መቻል አለብህ። ለነገሮቹ ማሰብ መቻል እንኳ ጊዜ ብታጣ ትሁታለች፣ በዛ ላይ እኔም አለሁ። እንደዛ እያደረግ የህርክበትን ፊልድ አጋጣሚ ተጠቅመህ የተወሰነ ብታያቸው ጥሩ ነው። አይ እዙህ ይበቃኛል እምትል ከሆነ ደግሞ ማንነትህን በተሰበሰቡበት አጋልጠህ ሁኔታው ማየት ትችላለህ። እኛም ደግሞ ከጎንህ ነን ነን። ካሌብ አንተ ግን ደስ የማይልና የጅል ውሳኔ ብትወስን እኔ አባትህ እቀየ መሃለሁ በፍጹም አባዬ አሁንማ ሁሉንም ነገር እያየሁ ስለሆነ እንደውም አንተማ በጣም ጎበዝ ነህ። እኔ እኮ በፊታቸው የሚያደርጉን ነገር በጣም ያስቀኛል። ለምንድን ነው የማስቀው አባዬ? ይሄው ሳኩኛ ብሎ አለ ዳኒ። በመጨረሻ በጣም በሚገርም ሁኔታ ከአባባ የጠየቀው ብር አራት ሚሊዮን ከውጭ ሀገር ከውጭ ሀገር አምጥቼ ሽጬ ማንም ሳይሰማ ቴናም ሆነች ካሌብም ሳይሰሙ በሳምንት ባልሞላ ውስጥ እመልስልሃለሁኝ ብሎ አለው። አባባ ደግሞ ከት ብሎ ሳቅና፣ አይ ለካሌብማ ማማከር አለብኝ፣ ቲናም ምንም ቢሆን፣ ምንም እህት ስለሆነች ማወቅ አለባት፣ ከዛ እንደሚሆን እናመቻችልሃለን ብሎ አለው። ካሌብም በፈገግታ ተሞላ። አባባና ዳኒ እንግዲህ ይሄን ከተመላለሱ በኋላ አባባን በሳቅ ራሱን መቆጣጠር አቅቶታል። ሰላም ሰላም፣ ሰላም ውድ የተከበራችሁ የደሴዋ እርግ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የግፈኛዋ ሚስትና ና የቤት ሰራተኛዋ ትሁቴ ድራማ እንደ ቀጠለ ይገኛል ማለት ነው። እጅግ በጣም የሚገርምና ፈታ ዘና የሚያደርግና አስተማሪ ነገር አለው። አባባ ከሄደበት ቦታ ተመልሶ ሲመጣ፣ አባዬ ምነው ነው ጠፋህ? የትዴት ነው ሳት ነግረኝ፣ ብላ ትሁት ስትጠይቀው፣ ትሁቴ እንዴት ነሽ? እሺ የመጣችሁ ውሳ ሴትዮ እንዴት ይዘሻለች? አይ አንተ እንደው ጭራሽ ትቀልድብኛለህ። እንደምትመጣ ወይንም ካሌ መሆኑን ብትነግረኝ ነፍሴ መቼ ባፍንጫ የተወጣ ነበር። ቢያንስ እንኳን በድንጋጤኔ ለራሱ የለሁም እኮ እንደ አጋጣሚ ራሱን መቆጣጠር አቅቶት ወደ ክችን ገብቶ ወይኔ ካሌብ ብሎ ሲል ማንነቱን አወቅኩ። በፊት ግን ያንተ እህትናት ብዬ ነበር የተቀበልኩት። የዚህ ቤት ደግሞ ጉድኮ ማለቂያ የለውም። አሁን ካሌብ ሁሉንም ታግሶ እስከ መጨረሻ ድረስ ያ ይሆን ብላ ስትጠይቀው፣ እንግዲህ ተራው እሱ ነው የኔ ልጅ። እኛ የምንፈልገው ካሌብ እስከ ዛሬ ድረስ የነገርነው ሁሉ አንድም አላመነ። እስኪ አሁን በአይንና በጆሮ ሲያይ ምን ያህል ጥንካሬውን ይመዝንበታል። ብቻ አግዢ በሚልሽ ነገር እንድትተባበሪው ይፈልጋለሁ ትሁት። ይሄ ነገር ደግሞ ለረጅም ጊዜ አይቆይም፣ በአጭር ጊዜ እንደሚቋጭ ቃል እገባልሻለሁ። እኔ የምፈልገው ካሌብ ወደኋላ እየተመላለሰ ራሱን ችግር ውስጥ እንዲገባ አልፈልግም። አሁንም ቢሆን ይሄን ነገር ትግስት ሊኖረው ይገባል፣ በጥንቃቄ እንዲፈጽመው እንድታግዥው ፈልጋለሁ ብሎ አለ። ትውቴ ደግሞ ችግር የለውም አባዬ፣ ምንም ቢሆን እኮ ይሄን ነገር እዚ ቤት እስካለው ድረስ ግዴታዬ ነው ብላ አለች። ቴናና ዳኒ ሳሎን ላይ ቁጭ ብለው፣ አባባም ከሄደበት ቦታ ቁጭ ብሎ ከካሌብ ጋር እየተሳሳቀ እንዴት ነው ሴትነቱ ተመችቶሃል? እረ በጣም አምሮብሃል እያለ መሳቅ ጀመረ። አባዬ ሽቲ ውስጥ ገብቼ ራሴ መጨናነቁ በዛ ላይ ደግሞ ያደረግኩት ጸጉር፣ ወይ አባዬ በጣም ይከብዳል። አየህ ፈጣሪ ለሁላችንም እንደየ ጸባይና እንደየ መልካችን አድርጎናል። ሴቶች የማይችሉትና የማያደርጉት አንድም ነገር የለም። አንተም ደግሞ የምትፈልገውን ነገር ለማግኘት መታገስ አለብህ። ዳኒና ቲና፣ በተለይ እሷ እልክ አስጨራሽ ናት። ትዕግስተኛ እንድትሆን እፈልጋለሁ። ልጄ ይሄንን አይታህ ደግሞ ወደኋላ ብትመለስ መቼም ልጅ ብዬ ልልህ አልችልም ብሎ አባባ እውነቱን ተናገረ። ችግር የለውም አደርገዋለሁ። ግን አባዬ ቲና የምትፈልገው ሀብትና ንብረቱን እጇ ላይ ካስገባች በኋላ እኔ እናንተ እንደምትገል በተደጋጋሚ ስትናገር ሰምቻለሁ። ይህ እኮ አዲሱ አይደለም። ብዙ ጊዜ እኮኔ እንገላኛለች። ብዙ ጊዜ እኔን መስዋዕትነት ከፍዬ ባታለሁ። ስለዚህ መጨረሻዋን ማየት እንፈልጋለን። እሱም ቢሆን እንደው ቤት ተቀምጦ ምንም ምንትን አይለው አሁን ለማንኛውም መወጥ እንበል ና፣ ያለውን ነገር እናወራለን። እውጭ ሳ እንደ አጋጣሚ ቢያገኝ በቃ ከፊልድ እንደ አጋጣሚ ተመልሻለሁ ብለ ትወስናለህ አለው። ተያይዘው ወደ ውጭ ሄዱና አባባ በካሌብ ሁኔታ እየሳቀ ይገኛል። አባዬ እንደ ውኮ ብታይ፣ ተያይዘው ምኝታ ቤት ገብተው አልጋ ላይ ተኝተው ተጋድመው ሳያቸው እንደ አፍርጣቸው አፍርጣቸው ነው ያለኝ ብሎ ሲል ካሌብ እንደዛ እንዳታደርግ እድሜ ልክህን በእስር ቤት ማሳለፍ ከፈለክ፣ ሞክረው። እኔ የምፈልገው እውነቱን አውቀ ጥሩ አማች እንድታመጣልኝ ነው። እኔ እንኳ አሁን ይህንን አላስብም፣ ግን ይችን በረሮ አምስት ሳንቲም ሳልሰጥ ከዚህ ከቤት ማባረር አለብኝ። አሁን ጊዜው አይደለም። የራስህንም ህይወት በጎን ማሰብ ትችላለህ ብሎ አለ። የአባባ እቅድ ትሁትን ከካሌብ ጋር ማጣመር ነው ማለት ነው። አጭር አማርኛ፣ ያው ካሌብ ስላልነቃና ገና ስላላሰበበት እንጂ ትሁትን አባባ እንግዲህ ካሌብ እንዲያገባትና አብረው እንዲሆኑ ይፈልጋል ማለት ነው። ምክንያቱም ትሁት እጅግ በጣም ጀግናና ለእውነት የምትኖር እስካሁን ድረስ አባባን ስትጠብቅ ቆይታ ከነዚህ ከሁለት ክፉዎች ስትከላከልለት የቆየችው ጀግና ልጁ ናት ማለት ነው። ለዛም ነው አባባ በተደጋጋሚ ትሁት እየተናደደችና ካሌብ እያስቀየማት ከዛ ከቤት ልትወጣ ብሞክርም ፍቃድ ያልሰጣት ማለት ነው። እንግዲህ ቲናና ዳኒ ደግሞ ወደ ምኝታ ቤት ገብተው ተኝተው አባባ አይቷቸው ነበርና ውጭ ቆይተው ሲመጡ የአባባ ህት እንደተለመደው ሳሎን ላይ ቁጭ ብላየው ካሌብን ትሁት ትሁት ብላ ጠራችና ይችን ልጅ ምን አለ ወደ ክችን ብታስገቢ? በስተት ቢሆን እዚህ ሳሎን ላያት አልፈልግም። ቆይ ምን ውነሻል? ብላ ስትላት እንዴ፣ ለምን ብዬ ነው ወደ ክችን መወስዳት፣ የወንድማ ቤት እኮናት፣ እንግዳችን ናት። ቢያንስ ልታከብሪያት ይገባል። ቲና፣ የአንቺ ስብልግና የለየለት ሆነ፣ እያለች ጣውላውን እያጸዳች ነበርና ምግብ አቅርቢ። እሺ፣ አቀርባለሁ፣ ግን አይደብርሽም እዚህ ቆሻሻ አለበት ቦታ ላይ ንጹህ ምግብ ስትበይ በየቦታው ሶፍትና ምናምን የምትጠዩ አንቺ እኮ ነሽ ብላ ስትላት፣ እና ታዲያ ስራሽ ምንድን ነው? የቤቱን ስራ እንድትሰሪ እንድታጸጂ፣ ቆሻሻ እንድታጸጅ አደል እኮ ያመጣሁሽ አለቻት። ለአንቺም ይሄ ጊዜ ይመጣል። ምን እኔ ከገረድ ጋር ፊት ለፊት ወሬ ያካፍተኛል? ቲና፣ እኔም ነግሬሽ አለሁ። አንቺም ለዚህ ቤት ከእኔ የበለጥሽ ገረድ መሆንሽን በተደጋጋሚ ነግሬሽ አለሁ ብላ ትሁት ለቲና ልክ ልኳን ነገረቻት። የሚገርመው ነገር ካሌብ እንግዲህ በጣም በደስታ ተሞልቶ፣ ዛሬ ምንድን ነው ደስታ በደስታ ሆነሃል? አረ ምንም ምንም፣ ብቻ ወደ ጓደኞቼ ጋር መሄድ እፈልጋለሁ አላት። እንዴ ዳኒ፣ ለምንድን ነው የምትሄደው እኔን ትተኸኝ? በቃ እሺ ከጓደኞች ጋር እኔም አብሬ እሄዳለሁ ብላ ስትለው፣ በጭራሽ ቲና ቋንቺ ቀኑንም ሌቱንም አብሬ ካንች ጋር እንዲውል ነው እንደምትፈልገው? እኔ ጓደኞችን በነፃነት አገኝቼ ተጫውቼ እመለሳለሁ አላደር ብሎ ሲቆጣባት፣ እሺ በቃ እኔ እንሸኘኝና አንተ ሄድ። ለምንድን ነው የኔ ፍቅር እንድዝ የምትናደደው? አይ ለምንም አይደለም ሁኔታሽ ሁሉ በቃ ክፋትን ቋንቺ፣ ሰውን ሳትገድ ገድሊ አላማሽን ማሳካት የለብሽም እንዴ ብሎ ሲጮህባት በጭራሽ አትከራከረ ዳኒ፣ እኔ በአሁኑ ድልን እንጂ ሽንፈትን አላቅም። በአጭር ጊዜ ውስጥ ይህን ነገር አሳክተን መውጣት አለብን አለችው። እሽ አለና እሱም ወደ ጓደኛው ሄደ። እሷንም ሸኛት። አባባና ካሌብ ቡናቸውን እየጠጡ አባዬ፣ ጥንቃቄ እንድታደርግ ፈልጋለሁ። እቺ ቲና አሁንም ቢሆን አንተን በየትም ይሁን በየትም በሰው ማስገደል ትፈልጋለች እባካህ አባዬ ብላስ ብሎ ሲላት ምንም አታስብ ካሌብ እንደውም አሁን አንድ ጓደኛ የናዋረቸው ፎርጅድ ፊርም አለ እሱን አስፈርሜ እሰጣቸዋለሁኝ እስኪ ሁኔታውን እናያለን ብለው ተያይዘው ወደ ቤት ሲሄዱ አሁንም ዳኔን እቤት ሲያገኘው እንደው ልጅ የወጣ መንቀሳቀስ አትችልም እንዴ እቤት ተቀምጠህ አይደብርህም እንዴ ብሎ አለው አይ አባዬ ምን ላድርግ እኔም ልህ፣ ምኝታ ክፍል ምን እያደረግክ ነበር? ደክሞኝ ስለነበረ ተኝቼ ነው። እንዴ ባለትዳር አልጋ ላይ እንዴት ሰው ይተኛል? ነውር አይደል እንዴ? ምንም ወንድምናህት ብትሆኑ አንድ አልጋ ላይ መተኛት የለባችሁም ብሎ ሲላቸው በጣም ደነገጡ። ቲናም የምትገባበት ግራ ገባው። ዳኒም እንደለመደው ጭብጥ ብጥ አለ። ኧረ እኔ ሱሩ ላይ ሽንቱን ሸንቶታል ሁኔታ ሁሉ በጣም በጣም እኮ ነው የሚገርመው። በመጨረሻ ላይ ወደ ትሁት ዘንድ መጣና ትሁት ምንም ሳትቆጭ ን የምክርሽን እፈልጋለሁ ከዚህ ቤት ብር እፈልጋለሁ። ቆይ እናንተ ችግራችሁ ምንድን ነው? ሴት ሊ ብር ቢኖራት ወንድ ሊ ብታስተዳድረው ምን ችግር አለው እኮ ሴት ሊ እውጭ ስሰራው ላመታ፣ አንተ ደግሞ ወጥ ሰርተህ ቡና አፍልተህ ቤት አጽድተህ እንጀራ ጋግረህ የምትጠብቃት ከሆነ እኩልነት የሆነ ኑሮ ነው ጭራሽ እኔ እንደ ሴት ቡና ምናምን ላፈላላ አየህ ዳኒ ይሄ ነው በአሁን ጊዜ ወንዶች እናንተ ስልጣን የሚባል ነገር አይገባችሁም ስራውን በጋራ ብትሰሩት ምን ችግር አለው እንደ ባህላችን ደግሞ ደስ የሚለው ወንድ ልጅ ትልቅ ሆኖ ቤተሰቡን ሲያስተዳድር እና ሚስቱን ሲያስተዳድር ይሄ ነው ትልቁ ነገር ብላለችው ዳኒ በጣም አመሰግናለሁ ትሁት ምክርሽን ስለመከርሽኝ። ምንም አይደል እኔ ምክሩ ሳይሆን በተግባር ተግብረህ መጨረሻ ማየት ነው የምፈልገው ብላ አለችው ማለት ነው። ዳኒ እትሁት ላይ በትህትና እያናገራት ይገኛል። ቲናን ግን የሚፈልጋት አንድና አንድ ከዛ ከቤት ገንዘብ ይዛ እንድትወጣ ብቻ ነው ማለት ነው። ውዴ ቻናሌ ቤተሰቦች እንግዲህ ካሌብ ተናዶ በመጨረሻ ዳኒና ቲና እያደረጉ ያሉት ነው። ትግስቱን አጣና ቲናም ዳኒን እየገተተች አስገባችና ዛሬ ደስ የሚል ጊዜ ማሳለፍ አለብን ብላ ወደ ምኝታ ክፍል ይዛው ገባች። ካሌብም ተናደደ እና ለአባቱ መሳሪያውን ያደረከው የት ነው ብሎ ሲለው መልስ አልሰጠዋለ። ክችን ገብቶ ቢለዋ ይዞ አናቱን ሊበሳው ሂዷል ማለት ነው። እዴ ቻናሌ ቤተሰቦች በቀጣይ ፓርቲ ስንገናኝ። አሰላሙ አለይኩም ወራህመቱላ